ጤና ይስጥልን ክቡራን ተመልካቾቻችን፣ ከጋሞ ቴሌቪዥን ዜና 42ን ይዘን ቀርበናል። ከዜና 42 ጋር ደግሰው በቀለ ነኝ። በዜና ውጃችን ቢዝነስ፣ ስፖርታዊና የውጭ ጉዳዮችን አካተናል። አብራችን ትቆዩ። ከመላው ከስቱዲዮ ባለሙያዎች ጋር በመሆን በጋራ እንጋብዛችኋለን። የዕለቱን አበይት ጉዳዮችን በማስቀደም እንጀምራለን። አብራችን ቆዩ። አንድነትን በማጎልበት ለእድገትና ብልጽግና መትጋት ከምሁራን ይጠበቃል ተባላል። በክህሎት የዳበረ ዜጋ ለማፍራትና ችግር ፈቺ ቴክኖሎጂ ለማፍጠር በትኩረት እየሰራ እንደሚገኝ የምዕራብ አባያ ወረዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ ያስታወቀ የሚሉትና እስራኤል ለመሰረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን አሁን ደግሞ በዝርዝር ወደምንመለከታቸው ጉዳዮች እናልፋለን። በድጋሚም አብራችሁን ቆዩ። አንድነትን በማጎልበት ለእድገትና ብልጽግና መትጋት ከምሁራን ይጠበቃል ተባለም። የቦንኬ ወረዳ ምሁራንና የአካባቢ ተወላጆች የምክክር መድረክ ተካሂዷል። ይመኙሻል ዮሴፍ ተጨማሪ አላት በመድረኩ መልእክት ያስተላለፉት የጋሞ ዞን የመንግስት ዋና ተጠሪ አቶ ሀኪሜ አየለ እንዳሉት አንድነትን በማጎልበት ለአካባቢው እድገትና ብልጽግና መትጋት እንደሚገባ ገልጸዋል። የአካባቢው ተወላጅና ምሁራን ከመገፋፋት ይልቅ በጋራ አጀንዳዎች በአንድነት በመቆም ለእድገትና ለጋራ ለውጥ ሊተጉ ይገባልም ብለዋል። በአካባቢያችን ላይ ሰላምን፣ አንድነትን ልማትን እንዴት እናረጋግጥ የሚል ነው እንግዲህ እንደ ጋሞ ዞን በዞን ደረጃ ጀምረናል። በሁሉም ወረዳ ማዕከላት ላይ ያስከድን እንገኛለን ማለት ነው። ስለዚህ ለዚህ ሰላም የመጀመር ቀዳሚ ተግባራችን ነው። አካባቢያችን ሰላም ከሆነ፣ ግጭት ከሌለ፣ የሚረብሽ ነገር ከሌለ ወደ አንድነት ይመጣል ማለት ነው። በመንፈስ አንድነት ከሆንን፣ በሀሳብ አንድ ከሆነን፣ በተግባር አንድነት ካመጣን ልማት እናመጣለን ማለት ነው። የተከፋፈለ አካባቢ በሀሳብ አንድ ያልሆነ አካባቢ የማይደጋገፍ የሚገፋፋ ሀሳብ ያለ ከሆነ አካባቢን መቀየር አይቻልም። በአካባቢው ሰላም፣ ልማትንና አንድነትን ለማምጣት መሰል መድረኮች ጠቀሜታቸው የጎላ መሆኑን ተናግረዋል። ለቀጣዩ ትውልድ የተሻለ አካባቢን ለመፍጠር ጎታች ድርክቶችን በመተው በአንድ ዓላማና ሀሳብ ለጋራ ስኬት መትጋት እንደሚገባም አስገንዝበዋል። እንደ ጋሞ እንደ ቦንከ ወረዳ በሐሳብ እና በተግባር አንድ ሆነን ከቆምን ለውጥ እናመጣለን የሚል ሐሳብ ይዞ ነው ይሄ ውይይት የተደረገ ያለው። ሐሳቦቻችን የሚደመጥ፣ ሁሉንም አንድ የሚያደርግ የሚያሰባስብ መሆን መቻል አለበት ማለት ነው። ስለዚህ ይሄን ሊወጡ ይችላሉ የተባሉ ሰዎችንን ዛሬ እዚህ የመጣ ነው። ቦንክ ላይ ሰብሰብ ብለን በሐሳብ አንድ ሆነን ሰላማችን አረጋግጠን አንድነታችን አረጋግጠን ሊማቱ ላይ መረባረብ አለብን ማለት ነው። በተደራጀ መንገድ በጋራ ቆመን ይሄን አካባቢ እንቀይር። የደቡብ ኢትዮጵያ ክልል ደህንና አካባቢ ጥበቃ ቢሮ ኃላፊ አቶ ጊዛቴ ጊጃ በበኩላቸው ለመጪው ትውልድ የተሻለ ሀገርን ለማውረስ የአካባቢውን ወግና ባህል በማስጠበቅና ቅንጅታዊ አሰራርን ማስቀጠል ይገባልን ብለዋል። ቦንከዝ ስለ አለም ማሰብ አለበት። ስለ አፍሪካ ማሰብ አለበት ይህን ለማድረግ ደግሞ ከራሱ አካባቢ መጀመር መቻል አለበት። ስለ ራሱ በደንብ ማስተዋወቅ መቻል አለበት። በዚህ አጋጣሚ ማስተላለፍ የሚፈልገው አባቶች ትላንት አስጠብቆ ያመጡልን ባህሎችን አምጡ ብዬ እየጠየኳችሁ ነው። አሁን አመራር የሆንን የሀገር ሽማግሌዎች ጋሞን ወክላችሁ በጋሞ ሽምግልና ላይ የምትቀመጡ እዚህ አላችሁ። የቦንከን የቀድሞ ባህል የህዝቡን ክብር የህዝቡን ሰው አክባርነት ህዝቡን የመንግስት ወዳድነት ህዝቡን ለመንግስት ታዛጅነት ህዝቡ ከመንግስት እጅና ጓንት ሆኖ የሚሰራበትን መንገድ አሁን ከኛ እጅ ይፈለጋል። ምሁራን ወቅቱን በሚመጥኑና ለአካባቢው ችግር ፈቺ የሆኑ ሀሳቦችን በማመንጨት ያሉንን እምቅ ጸጋዎች ወደ ሀብት የመቀየር ኃላፊነት አለብን ያሉት ደግሞ የቦንኬ ወረዳ ዋና አስተዳዳሪ አቶ ቢረጋጋ እንችሬ ናቸው። ማበህበራዊ ሚዲያን ለእኩይ ዓላማ ባልተገባ ተገባ መልኩ ከመጠቀም ይልቅ ለሰላም አንድነትና ልማት ማዋል ይገባልም ብለዋል። በተባበረ ክንድ ያሉንን ጸጋዎች ወደ ልማት ልንቀይራቸው ይገባልም ብለዋል። ራስን በራስ የማስተዳደር ምላሽ ያገኘው በለውጡ መንግስት መሆኑን አስታውሰው ወረዳው የዳበረ ባህላዊ የዱቡ ሸወግ ሃይማኖታዊ ስርዓትንና እሴቱን አስጠብቆ የሚኖር ያለመግባባትን በሰላማዊ መንገድ ለመፍታት ልምድ ያለው አካባቢ መሆኑንም ገልጸዋል። ወረዳችን በሆንከ የረጅም ጊዜ የመልማት ጥያቄዎችን ሲያቀርቡ የቆየ ቢሆንም ከብዙ ፈተናዎቹ በኋላ ራስን በራስ የማስተዳደር ምላሹን ያገኘው በለውጡ መንግስት ሲሆን በ2011 ዓ.ም ምህረት ሂዳር ወል አካባቢ በአዲስ መልክ ራሱን አችሎ ማስተዳደር ከጀመሩ ወረዳዎቹ አንዱ ነው። ወረዳው የዳበረ ባህላዊ ዱቡሻ ወግ፣ ሃይማኖታዊ ስርዓትና እሰቱን አስጠብቆ የሚኖር የሰላምን ዋጋ ጠንቅቆ የሚያውቅና ያለመግባባትን በሰላም መንገድ መፍታት ልምድ ያለበት ህዝብ፣ እንዲሁም በተፈጥሮ ጸጋዎቹ የታደለ ነው። የመድረኩ ተሳታፊዎች በመደጋገፍ እና በቅንጅት በመስራት ለህዝብ ተጠቃሚነት ልንተጋ ይገባልም ብለዋል። ራሳችን አንድ መሆን መቻል አለብን። ራሳችን እንደ ቦንኬ ወረዳ አንድ መሆን መቻል አለብን። ራሳችን አንድ ሆነን እንደ ቦንኬ ወረዳ ጠንካራ አንድነት ያለን ካልሆነን ስለ ጋሞ አንድነት መስራት አንችልም። ስለ ደቡብ ኢትዮጵያ አንድነት ማሰብ አንችልም። ስለ ኢትዮጵያ አንድነት ማሰብ አንችልም። አንድነቱ መጀመሪያ ያለበት ከየት ነው? ከዚሁ ከራሳችን አንድ ነው። ስታነቃንቀው የመነቃነቅ የሚሰራ ነገር የሚፈጽም ወደፊት የሚወጣ እርስ በእርሱ የሚሸመጋገል የሚማከር ህዝብ ነው ያለን ህዝብ ነው። ለልማት የሚነሳ ህዝብ ነው። የተባለውን የሚፈጽም ነው ያለ። የከተማና የገጠር ንጹህ መጠጥ ውሃ የባህል ማዕከላትን ማቋቋም ድቡሻ ወጋን ተቋማዊ ማድረግ በመብራት በመንገድ በመሰረተ ልማቶችና በሌሎችም ጉዳዮች ከተሳታፊዎች ለቀረቡት ጥያቄዎችና አስተያየቶች ምላሽና ማብራሪያ ተሰጥቶባቸዋል በመድረኩም አጠቃለያ ወረዳውን ላገለገሉና አስተዋጽኦ ላበረከቱ ምሁራን እውቅና ተሰጥቷል በሀገር በቀል ፈጠራ የተቃኘ አርቲፊሻል ኢንቴሊጀንሲ በአፍሪካ ለሚስተዋሉ ችግሮች ዋነኛ መፍትሄ መሆኑን ጠቅላይ ሚኒስትር ዶክተር አብይ አህመድ ተናገሩ። ፋሲካ ጸጋዬ ዝርዝር አላት። ጠቅላይ ሚኒስትር ዶክተር አብይ አህመድ አርቲፊሻል ኢንቴሊጀንስ ለአፍሪካ ብልጽግናና ትብብር በሚል ጭብጥ እየተካሄደ ባለው አርቲፊሻል ኢንቴሊጀንስ ለአፍሪካ መርሃ ግብር በመገኘት መልእክት አስተላልፈዋል። በመልእክታቸውም አርቲፊሻል ኢንቴሊጀንስ ለአፍሪካ የምርጫ ጉዳይ እንዳልሆነ አስረድተዋል። በአፍሪካ የሚስተዋሉ ዘርፈ ተሻጋሪ ችግሮችን ትርጉም ባለው መልኩ ማቅለል የሚቻለው በሀገር በቀል ፈጠራ በተገኘ የአርቲፊሻል ኢንቴሊጀንስ መሆኑንም ነው የተናገሩት። አርቲፊሻል ኢንቴሊጀንስ አካ አካባቢን ማህበረሰብንና ዘርፎችን የሚያሻግር የለውጥ ሞተር መሆኑን ጠቅሰው አህጉሪቱ እየተፈተኑ ያሉ ችግሮችን ለመፍታት ሁነኛ አማራጭ መሆኑን አብራርተዋል። አፍሪካም ዘርፉን በተመለከተ አካታችነትና የክህሎትን ልማት የሚያፋጥኑ ወሳኝ የፖሊሲ እርምጃዎችን በመተግበር የመሪነት ሚናዋን መወጣት እንዳለባትም ጠቅላይ ሚኒስተሩ አጽንዖት ሰጥተዋል። የዲጂታል ስርአትን ለማስፋፋት በሚከናወኑ ስራዎች የመረጃ ሉዓላዊነትን ማስከበር ትኩረት ሊሰጠው

ይህም በውጭ ቴክኖሎጂ ላይ ያለንን ጥገኝነት ለመከላከል ያስችለናል ብለዋል። ከዚህም አኳያ ኢትዮጵያም በአርተፊሻል ኢንቴሊጀንስ በዲጂታል መሰረት ልማትና የክህሎት ማበልጸያ ስራዎች በአርያነት እየመራች መሆኗን ገልጸዋል። ኢትዮጵያ ከአምስት ዓመታት በፊት የአርተፊሻል ኢንቴሊጀንስ ኢንስቲትዩት አቋቁማ ወደ ስራ መግባቷንም ጠቅሰዋል። ኢትዮጵያ በታዳሽ ኃይል ልማትና ቴሌኮም ዘርፍ ያከናወነችው ስራም ለዲጂታል ምህዳሩ መስፋፋት አይነተኛ ሚና እየተጫወተ መሆኑን ጠቅሰዋል። ዲጂታል መታወቂያ እንዲሁም የአምስት ሚሊዮን ኮደርስ ኢኒሼቲቭ ያሉ መርሃ ግብሮችን ማሳያ መሆናቸውንም አንስተዋል። በክህሎት እየዳበረ ዜጋ ለማፍራትና ችግር ፈቺ ቴክኖሎጂ ለመፍጠር በትኩረት እየሰራ እንደሚገኝ የምዕራብ አባያ ወረዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ አስታወቀም። የፍቅሩ ቢሰዋን ዘገባ ንጋቷ ይሳቅ እንደሚከተለው ታቀርበዋለች። ቴክኒክ እና ሙያ ኮሌጆች በቴክኖሎጂ በእውቀትና በክህሎት የበቁ ዜጎችን በማፍራት ረገድ ዘርፈ ብዙ ስራዎችን እያከናወኑ እንደሚገኙ መረጃዎች ያመላክታል። ይሰጣሉም። ኮሌጁ በመካከለኛና በዝቅተኛ ደረጃ የሰው ኃይልን በማፍራት ለሀገር ለማበርከት በትኩረት እየሰራ እንደሚገኝ የምዕራብ አባያ ኮንስትራክሽንና ኢንዱስትሪያል ኮሌጅ ዲን አቶ ያለምሸት ዱሬስ አገልጸዋል። ቴክኒክና ሙያ ኮሌጅ ማለት በመካከለኛና በዝቅተኛ ደረጃ የሰው ኃይልን በማፍራት ለሀገር ማበርከት ነው። ሰልጣኞች ከወጡ በኋላ የስራ ፈጣሪ በመሆን ለመውጣት እንዲያስችል በሰባ ፐርሰንት ተግባር ሰላሳ ፐርሰንት ንድፍ ሀሳብ በማሰልጠን እያስኬድን ያለንበት ሂደት አለ። ሰልጣኞች በተቋሙ ውስጥ በሚወስዱት ስልጠና የአካባቢውን ማህበረሰብ የሚጠቅሙ ችግር ፈቺ ቴክኖሎጂዎችን መፍጠር እንዲችሉ ወሳኝ መሆኑን አቶ ያለምሸት አብራርተዋል። ችግር ፈቺ ቴክኖሎጂዎችን በዳሰሳ ጥናት በመለየት ማህበረሰቡ ምን አይነት ቴክኖሎጂዎችን ይፈልጋል? ለማህበረሰቡ ምን አይነት ቴክኖሎጂ ብናበረክት የተሻለ አስተዋጽኦ ሊያደርግ ፈል ይችላል የሚለውን ነገር በማየት ችግር ፈቺ ቴክኖሎጂዎች እያመረተ ለኢንተርፕራይዙ በማሸጋገር እያሰፋ የሚሄድበትን ተልእኮ ይዞ ይንቀሳቀሳል ማለት ነው። የተቋሙ ሰልጣኞች በሰለጠኑት ሙያ ስራ ፈጣሪ ሆነው ማህበረሰቡን ማገልገል እንዲችሉ በትኩረት እየተሰራ መሆኑን አሰልጣኝ ክንዱ አለም ክፍለ ተናግሯል። ሰልጣኝ ራሱን ችሎ ነገ ስራ ራሱ ፈጥሮ እንዲሰራ መነሻ የሚሆኑ ነገሮችን እውቀቶችን እየሰጠን ያለንበት ሁኔታ ነው ያለው። ተማሪዎቻችን ተመርቀው ወጥተው የተለያየ ሳይት ላይ ሾፕ ከፍተው የሚሰሩበት፣ ጎሚስታ ከፍተው የሚሰሩበት፣ ጋራዥ ከፍተው የሚሰሩበትን ሲቹዌሽን ከአሁኑ እውቀት ይዞ የሚወጡበትን መሰረታዊ የሆነ ነገር እያስጨበጥናቸው እንገኛለን ማለት ነው። ሰልጣኝ አቶ ታደለ ዙላ በተግባር በሚሰለጥኑት ሙያ ስራ መፍጠር የሚያስችል እውቀት እየቀሰሙ መሆኑን ተናግሯል። በፊት በልምድ ሰራ ነበረ። አሁን ግን ወደ ትምህርት ቤት ከገባሁ በኋላ አሁን ሳይንሱ ምን ይላል የሚለውን ከመውሰድ የተነሳ በፊት ከነበረኝ አሁን ጥሩ ግንዛቤ እንደወሰድኩ ነው። ከዚህ ከወጣ በኋላ ማሽኖችን ለመግዛት አስባለሁ። በግል ለመስራት የምፈልገው ሌላዎችንም በራሴ ስር አድርጌ በመቅጠር ለመስራት ነው ያሰብኩት እኔ። ኮሌጁ በቀጣይ የአካባቢውን ጸጋ መሰረት ያደረጉም አዳዲስ የስልጠና መስኮችን ለመክፈት እቅድ መያዙን የተቋሙ መረጃዎች ያመላክታሉ። የአርባ ምንጭ ዓለም አቀፍ ስቴዲየም ግንባታ የሁሉንም የህብረተሰብ ርብርብ የሚጠይቅ መሆኑን የጋሞ ዞን ትራንስፖርት ማህበራት ገለጹም። ማህበራቱ ከ15 ሚሊዮን ብር በላይ በማሰባሰብ ድጋፍ ለማድረግ አቅደዋል። ፍሪ አበበ ተጨማሪ አለው የጉጌ ደረቅ ጭነት ትራንስፖርት ማህበር አመራር አቶ አማሪያ አንካላ የትራንስፖርት ማህበራት ለአርባ ምንጭ ሁለገብ ስታዲየም ግንባታ የራሳቸውን አስተዋጽኦ ለማበርከት ማምከራቸውን ገልጸዋል። የስታዲየሙ ግንባታ እስኪጠናቀቅ ድጋፍ ለማድረግ ከስምምነት መደረሱን ተናግረዋል። ማህበራቱ በሶስት ሳምንት ውስጥ አስራ አምስት ሚሊዮን ብር በማሰባሰብ ድጋፍ ለማድረግ ማቀዳቸው ነው አቶ አማሬ የገለጹት። አርባ ምንጭ ከተማ እና ዙሪያው ላይ የሚገኙ የትራንስፖርት ማህበር ማህበራት አንድ ላይ በማሰባሰብ አርባ ምንጭ ከተማ ሁለገብ ስታዲየም ግንባታን በሚመለከት አቅም በፈቀደው ልክ ለመደገፍ በሙሉ ድምጽ ወስነዋል። ይህ ማለት በትራንስፖርቱ ዘርፍ የሚጠበቀውን የገንዘብ መጠን በሶስት ሳምንት ውስጥ ስብስቦን ለመስጠት ነው ቃል ተገባ። የኩልፎ ደረጃ ሁለት የህዝብ ትራንስፖርት ማህበር አመራር አቶ ሙልጌታ ሁሩ በበኩላቸው የትራንስፖርት ማህበራት ለስታዲየሙ ግንባታ ገቢ ለማድረግ እየሰሩ መሆኑን ነው የሚናገሩት። ያው በትራንስፖርቱ ዘርፍ ያው ትልቅ አቅም አለ። አቅሙን ለመጠቀም ያው በጋራ ውይይት አድርገናል። ትልቁ ነገር ምንድነው? ስታዲየሙ የእኛ መሆኑን ትልቅ ለጋሞ ህዝብ ትልቅ ኩራትና በጣም በዘርፉ ላይ ትልቅ እኛ እንደ አካባቢን በስፖርቱ የላቀ አካባቢ ነውና ያንን ማሳያ በሚሆን ደረጃ ለመደገፍ ህዝቡ በቆርጠኝነት እንዲነሳና በዚህ ዘርፍ ላይ ሁሉም ሰው ሁሉም ባለንብረቱም፣ አሽከርካሪውም፣ ረዳቱም ሁሉም በማህበራት ውስጥ ያለው ቦርድ ሰብሳቢዎችም ሁሉም አካላት ስራ አስኪያጆችም በዚህ ዘርፍ ላይ ድጋፍ ለማድረግ በዚህን ስታዲየም የመጨረሻ ግብ ለማድረስ በጋራ የምንሰራበትና ና በጋራ አቅጣጫ የተወያየንበት ነው። ሌላኛው አስተያየት ሰጪ የማህበር አመራር አቶ አምሳሉ በላይ የስታዲየሙ ግንባታ በአካባቢው የሚያስገኘው ኢኮኖሚያዊ ጠቀሜታ ከፍተኛ መሆኑን ገልጸው ሁሉም ማህበረሰብ የድርሻውን መወጣት አለበት ይላሉ። በኢትዮጵያ ስፖርት ታሪክ ውስጥ እኛን የሚመጥን ደረጃ ላይ አይደለንም። ስለዚህ ይሄ ስታዲየም አይደለም ሌላ ሁለተኛ ስታዲየም ያስፈልገናል። ሰው ካለ ሀብት አለ። ድሃ፣ ሀብታም፣ ትንሽ፣ ትልቅ፣ ሴት ወንድ ሳይል ሀብት ማዋጣት ይችላል። ደግሞ ይህ ሰው ከፍተኛ የእድገት እርከን ላይ ነው የሚያስቀምጠን ስታዲየሙ። የጋሞ ዞን ትራንስፖርትና መንገድ ልማት መምሪያ ኃላፊ አቶ መርጊያ ማላቆ የትራንስፖርት ማህበራት በስራቸው የሚገኙ አሽከርካሪዎችን በማሰባሰብ ለስታዲየሙ ግንባታ ድጋፍ በሚያደርጉበት ሁኔታ ውይይት ማድረጋቸውን ተናግረዋል። የህዝብ ትራንስፖርት ማህበራትን ጭምር ጠርተን በዚህ በጋሞ ዞን እየተሰራ ያለውን የአርባ ምንጭ ሁለገብ ስታዲየም ዙሪያ ላይ ውይይት አድርገናል። ከነዚህ ውስጥ አንዱ ትራንስፖርት ዘርፍ ስለሆነ ትራንስፖርት ዘርፍ ደግሞ በርካታ ቁጥር ያሉ እንደ ጋሞ ዞን ስድስት የትራንስፖርት ማህበራት አሉ። ደረቅ ጭነት ሶስት አሉ። ለነዚህም ጭምር ደግሞ እቅዳችን ሸንሽነን በነሱ እቅድ ዙራ ላይ ከነሱም ጭምር አስተያየት ወስደን ኮሚትመንት እነሱም ጭምር የገቡበት ሂደቶች አሉ። እንደ ጋሞ ዞን ከትራንስፖርት ማህበራት በዚህ በሶስት ሳምንታት ውስጥ 15 ሚሊዮን ገንዘብ እንሰበስባለን ለስታደማችን ብለን ከነሱ ጋር ወደ ስምምነት ደረጃ የገባንበት ሂደት አለ። ዛሬ ውል አረጋውያንን በሁሉም ዘርፍ የበለጠ የኢኮኖሚ ተጠቃሚ ማድረግ እንደሚገባ ተገለጸ። በዓለም አቀፍ ደረጃ ለ34ተኛ ጊዜ በሀገራችን ደግሞ ለ3ተኛ ጊዜ እንዲሁም በደቡብ ኢትዮጵያ ክልል ለሁለተኛ ጊዜ ክብርና ፍቅር ለአረጋውያን በሚል መሪ ቃል በአርባ ምንጭ ከተማ የአረጋውያንና የጡረተኞች በዓል ተከብሯል። የዘገበው የባልደረባችን የሰላማዊ ተስፋዬ ነው። ዝርዝር አለን። በመድረኩም የጋሞ ዞን ምክትል አስተዳዳሪ እና የፐብሊክ ሰርቪስ መምሪያ ኃላፊ አቶ መኮንን ቶንቺ በወቅቱ እንዳሉት አገርን አጥንቶ በማስረከብ አረጋውያን ሚና ከፍተኛ ነው ብለዋል። ሀገር የትውልድ ቅብብሎች ውጤት እንደሆነች ኃላፊው ተናግረዋል። በኢትዮጵያ የተሰሩ በርካታ ትላላቅ መሰረተ ልማቶች የቀደምት አባቶች ጽንሰ ሀሳብ እንደነበረ ጠቅሰው ለአብነትም ታላቁን የኢትዮጵያ ህዳሴ ግድብ አንስተዋል። ሀገራችን ኢትዮጵያ ብዙ ታሪክ አላት። በዚህ ሁሉ ታሪክ ውስጥ የእናንተ አሻራ በጉልህ ተጽፎ ይገኛል። አስከብራችሁ ያቆያችሁትን አገር ተረክበን ነው ዛሬ ከፊታችሁ በእናንተ ስም በኩራት የቆምነው። በተለይም አባይ ላይ ያለውን የምሳሌና የተረት ማአት ዞር አድርጎ መሬት ላይ በተግባር አባይ ወደ ጥቅም እንዲሁን እነሆ ትላንትና ላይ መሠረቱ ተጥሎ ዛሬ ከስኬት እየደረሰ ያለው ትውልድ የናንተ ውጤት ስለሆነ የሉዓላዊነታችንን ማረጋገጫ ስለሆነ የሀገራችንም ከፍታ በዓለም መድረክ ማሳያም ስለሆነ በዚህ እጅግ በጣም ልትኮሩ ይገባል የጋሞ ዞን ሰራተኛና ማህበራዊ ጉዳይ መምሪያ ኃላፊ አቶ ዳቤሮ ዳልጮ አረጋውያንን ለመርዳትና የተጀመሩ ስራዎችን ለማስቀጠል ሃምሳ ሺህ ብር ድጋፍ እንደሚደረግና ይህም ድጋፍ እንደሚቀጥል ነው የገለጹት አጠቃላይ ያለውን ለማጠናከል ወደ ስራ ገብተናል። ባለፈው በዞን ደረጃም ያደራጀን ነበርና ኃላፊነት ወስደን እኛ ከከተማው ጋር ተቀናሽተን እንሰራለን። ከዛ ባለፈ የዞን ሰራተኛ እና ማህበራዊ ጉዳይ መምሪያ ከቀጣይ በጀት ሀምሳ ሺህ ድጋፍ አደርጋለሁ። ደግሞ ድጋፍ እንዲያደርግ አቅጄ ይሄ ድጋፍ ያስፈልጋል የሚለውን ለዞን አስተዳደር አቀርባለሁ። የአርባ ምንጭ ከተማ ምክትል ከንቲባና ገቢዎች ጽፈት ቤት ኃላፊ ወይዘሮ ሊዲያ ከንቲባ በበኩላቸውም አረጋዊያን በሀገሪቱ የበለጸገ ህይወት ሊኖሩ እንደሚገባ ገልጸዋል። ለዚህ ደግሞ ለአረጋዊያን ቋሚ የገቢ ምንጭ እንዲኖራቸው ማድረግ እንደሚገባ ምክትል ከንቲባዋ ተናግረዋል። በከተማችን የሀገር ባለውለታ ለሆኑ አረጋውያን የሚሰጠው ክብር፣ ድጋፍና ክብካቤ በተለያዩ ማህበራዊ የበጎ ፍቃድና የድጋፍ አገልግሎቶች ተንጸባርቀዋል። ስለሆነም ለሀገር ባለውለታ ለሆኑ አረጋውያን በየደረጃው ትኩረት በመስጠት የድጋፍና እንክብካቤ ከመስጠት ባለፈ ተጠቃሚነታቸውን ለማረጋገጥ የሁሉም አካላት እገዛ ስለሚያስፈልግ የአረጋውያን አደረጃጀቶችን በማጠናከር በገቢ ማስገኛ በማሳተፍ ቋሚ የገቢ ምንጭ እንዲኖራቸው መስራት ይገባል። የአርባ ምንጭ ከተማ ሰራተኛና ማህበራዊ ጉዳይ ጽህፈት ቤት ኃላፊ ወይዘሮ አብነት ተስፋዬ ጽህፈት ቤቱ ከሜሪ ጆይ እና ከሌሎች ድርጅቶች ጋር በመተባበር መኖሪያ ቤቶችን በመገንባት አስራ አምስት አረጋውያን እንዲገለገሉ ማድረጉን ገልጸዋል። አረጋውያን ከጠባቂነት ተላቀውም አምራች እንዲሆኑ እየተሰራ መሆኑንም ገልጸዋል። አረጋውያን በማህበር በማደራጀት መረጃን በማጠናከር ከተለያዩ መንግስትና መንግስታዊ ካልሆኑ ተቋማት ጋር በመቀናጀት እንዲሁም አረጋውያን በገቢ ማስገኛ ስራዎች በማሰማራት ከጠባቂነት እና ከተረጅነት ተላቀው አምራች አይሆኑ ከራሳቸው አልፎ ለሌሎች እንዲደግፉ የማድረግ ስራ እንድሰራ ካረጋውያን ለተነሱ ጥያቄዎችም የሚመለከታቸው አካላት ምላሽ ሰጥተዋል ክቡራን ተመልካቾቻችን አሁን ደግሞ ከውጭ ምንጮች ወዳገኘናቸው መረጃዎችን እናልፋለን አብራችሁን ቆይም እስራኤል ለመሠረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች። ስራ አክሳሌ ተጨማሪ አለው። እስራኤል ምግብ ወደ ጋዛ እንዳይገባ ካገደች አስር ሳምንታት በኋላ ምንም የረሃብ ችግር እንዳይከሰት መሰረታዊ መጠን ያለው ምግብ ወደ ጋዛ እንዲገባ እንደምትፈቅድ አስታውቃለች። የጠቅላይ ሚኒስትር ጽሕፈት ቤት መግለጫ እንዳስታወቀው እርምጃው የተወሰደው በሃማስ ላይ ዳግም ወታደራዊ ጥቃትን መደገፍ በማስፈለጉና በእስራኤል መከላከያ ሰራዊት ምክረ ሀሳብ ነው ብሏል። ይህ መግለጫ የወጣው የእስራኤል ጦር በመላው ጋዛ ሰፊ የምድር ላይ ዘመቻ መጀመሩን ከተና ከተናገረ ከሰዓታት በኋላ ነው። እስራኤል ምንም አይነት ምግብ ነዳጅና መድኃኒት ወደ ጋዛ እንዳይገባ ያደረገችውን እቀባ እንድታነሳ ከፍተኛ ጫና እየደረሰባት ነው። የተራዶ ድርጅቶች በጋዛ ሁለት ነጥብ አንድ ሚሊዮን ህዝብ መካከል ያለውን የረሃብ አደጋ አስጠንቅቀዋል። የተራቡ ሕፃናት በምግብ እጥረት እየተሰቃዩ መሆናቸውን የሚያሳዩ ምስሎችና ዘገባዎችም መውጣት ጀምረዋል። የፈረንሳዩ የውጭ ጉዳይ ሚኒስትር ዣን ኖኤል ባሮት እስራኤል አፋጣኝ መጠነ ሰፊና ያልተ የተደናቀፈ እርዳታ ወደ ጋዛ እንዲገባ እንድትፈቅድ ጠይቀዋል። የጠቅላይ ሚኒስትር ቤንያሚን ኔታንያሁ ጽሕፈት ቤት መግለጫ እንዳስታወቀው የረሃብ ችግር እንዳይከሰት እርግጠኛ ለመሆን እስራኤል ለጋዛ ሕዝብ መሠረታዊ መጠን ያለው ምግብ እንዲገባ ትፈቅዳለች። እንዲህ ያለው ሁኔታ ኦፕሬሽን የጌዲዮን ሰረገላ ተብሎ የተሰየመውን አዲሱን ጥቃት አደጋ ላይ ይጥላል ብሏል። እስራኤል በተጨማሪም ሐማስ የሰብአዊ እርዳታ ስርጭትን ለመቆጣጠር ያለውን አቅም ለመንፈግ እርምጃ ትወስዳለች ሲል መግለጫው አክሏል። እሁድ ዕለት የእስራኤል መከላከያ ሰራዊት በሰሜናዊ ጋዛ የሚገኘውን ሆስፒታልን ጨምሮ ጥቃት ፈጽሟል። እስራኤል በጋዛ የታገቱ ዜጎችን ለማስለቀቅና ሐማስን ለማሸነፍ ዓላማ እንዳላት ተናግራለች። በጋዛ ባለፉት 24 ሰዓታት በትንሹ 67 ሰዎች ሲገደሉ 361 ቆስለዋል ሲል በሐማስ የሚመራው የጤና ጥበቃ ሚኒስቴር አስታውቋል። የጋዛ ዋና የድንገተኛ አገልግሎት ተፈናቃዮች ተጠልለውበት የነበረውና በደቡብ የሚገኘው አልማዋሲ ላይ በአንድ ሌሊት በደረሰ ጥቃት 22 ሰዎች ሲሞቱ 100 ሰዎች ቆስለዋል ብሏል። ካምፑ ቀደም ሲል ደህንነቱ የተጠበቀ ዞን ተብሎ ተለይቷል። የኔታንያሁ መግለጫ የሁሉንም ታጋቾች መፈታትን፣ የሐማስ አሸባሪዎችን ማስወገድና የጋዛ ሰርጥ ትጥቅ ማስፈታትን ይጨምራል ብሏል። ከፍተኛ የሐማስ ምንጭ ለቢቢሲ እንደተናገሩት በቀጠለው የእስራኤል እምቢተኝነት ምክንያት በዶሃ እየተካሄደ ባለው ድርድር እስካሁን ምንም ለውጥ ወይም እድገት አልተገኘም። ሐማስ ማንኛውም ከፊል ወይም ጊዜያዊ ስምምነቶችን እንደማይቀበል አጽንዖት ሰጥቷል። ቡድኑ ስምምነት በተደረሰበት መጠን የፍልስጤም እስረኞች እንዲ እንዲፈቱ እስራኤላውያን ከጋዛ ሰርጥ ሙሉ ለሙሉ ለቀው ለመውጣትና ሰብአዊ እርዳታ እንዲገባ ለማድረግ ሁሉንም ታጋቾች የመልቀቅ ሀሳብ አቅርቧል። እስራኤል ለጊዜያዊ የተኩስ አቁም ታጋቾችን በአንድ ወይም በሁለት ቡድን መልሶ ማግኘት ትፈልጋለች ሲል የሐማስ ምንጭ ለቢቢሲ ተናግሯል። እንደ አውሮፓውያን አቆጣጠር መጋቢት 18 ቀን እስራኤል ጥቃቷን እንደገና ከጀመረች በኋላ ለሁለት ወራት የቆየው ደካማ የተኩስ አቁም ስምምነት መፈራረስን ተከትሎ በሺዎች የሚቆጠሩ ሰዎች ተገድለዋል። የእስራኤል ጦር ዘመቻውን የማስፋፋት ዓላማ ታጋቾችን ለመልቀቅና ሐማስን ማሸነፍ ጨምሮ የጦርነቱን ዓላማዎች በሙሉ ለማሳካት ያለመ ነው ብሏል። ነገር ግን የታጋቾቹ ቤተሰቦች ኦፐሬሽኑ አሁንም በጋዛ ውስጥ ባሉ ታጋቾች ላይ ከባድና አሳሳቢ አደጋ እንዳለው ይናገራሉ። የተለቀቁት ታጋቾች የሚሰጡት ምስክርነት ወታደራዊ ጥቃቶችን ተከትሎ የከፋ አያያዝን፣ አካላዊ ጥቃትን መገ መገደድንና የምግብ ቅነሳን ጨምሮ ይገልጻሉ ሲል የታገቱትና የጠፉ ቤተሰቦች ፎረም ተናግሯል። ጦርነቱ የተቀሰቀሰው ሐማስ በደቡብ እስራኤል ላይ በጥቅምት 7 2023 ባደረሰው ጥቃት ሲሆን ይህም ወደ 1200 የሚጠጉ ሰዎች ሲገደሉ ከ250 በላይ የሚሆኑት ታግተዋል። በጋዛ 58 ያህል ታጋቾች የቀሩ ሲሆን ከነዚህም ውስጥ እስከ 23 ያህሉ በሕይወት እንዳሉ ይታመናል። እስራኤል በጋዛ ባካሄደችው ወታደራዊ ዘመቻ ከ53 ሺህ በላይ ፍልስጤማውያን ተገድለዋል። ዘገባው የቢቢሲ ነው። ክብሯን ተመልካቾቻችን የእሳቱን ዜና ከማብቃታችን አስቀድመን አቤት ጉዳዮችን በድጋሚ እናስታውሳችሁ። አንድነትን በማጎልበት ለእድገትና ብልጽግና መትጋት ከምሁራን ይጠበቃል ተባለ። በክህሎት የዳበረ ዜጋ ለማፍራትና ችግር ፈቺ ቴክኖሎጂ ለመፍጠር በትኩረት እየሰራ እንደሚገኝ የምዕራብ አባይ ወረዳ ኮንስትራክሽንና ኢንዱስትሪያል ኮሌጅ አስታወቀ፣ የሚሉትና እስራኤል ለመሠረታዊ ፍጆታ የሚውል ምግብ ወደ ጋዛ እንዲገባ እንደምትፈቅድ ተናገረች የሚሉ የዕለቱ ዋና ዋና ጉዳዮቻችን ናቸው። ክቡራን ተመልካቾቻችን፣ ከጋሞ ቴሌቪዥን የተላለፈውን ዜና በዚህ ቋጨን። ቀሪ ቢዝነስና ስፖርታዊ ጉዳዮች ይቀጥላሉ። በእኔ በኩል ጤና ይስጥልን።